ሳሙኤልም በነበረበት ዘመን ሁሉ ፍልስጤሞች ለጦርነት መተዋወቁም ይላል። ልክ ሳሙኤል በሞት ስፍራውን ሲለቅ በሶስት አቅጣጫ ፍልስጤሞች መጡ። ህዝቡ ዛፍ እንደሚወዛወዝ የህዝቡ ልብ ተወዛወዘ ይላል። የሚገርመው አንድ ሳሙኤል ተመልከቱ። ወታደር እኮ አደለም፣ ቦዲጋርድ እኮ የለውም። ግን በጸሎቱ እንደ ዶሮ ህዝቡን ይጠብቅ ነበር። የሚያስገርም ነው። ሳሙኤል ደሞዝ አነሰኝ፣ ከዳንስ ከቤረሳቤ የተሽከረከርኩ ማንም አያስብልኝም ብሎ ቢለቅ አለቀ ነገሩ። እሱ ግን ገብቶታል። እግዚአብሔር ተቆጣ ይላል ዘዳግም አስር አስር ገደማ ሊያጠፋችሁ ነበር። ስለ እናንተ ግን በተራራ ላይ ማለድኩ። ስለዚህ ማራችሁ ይላል ሙሴ። እስራኤሎች ፋናው እንዳይጠፉ በስፍራው የተቀመጠ ሙሴ የተባለ መልእክ አለ። በስፍራችሁ ላይ እኮ የምታድኘው እምትከለኪው መቅሰፍት አለ፣ እምታድኘው ሰው አለ። ስለ ዕለታዊ እንጀራ የምናስብ ከሆነ መናበብ አንችልም።